ምረኝ ሽቶ ነው እንጂ ያመጣኝ ልቤ ቀስቅሶ አዳልጦኝ ብወድግ እንደ ሰው መሽከጣኝ ረሂም ታግሶ ሙሂቡ ከሚነግስበት አለ። ዛሬ እንግዲህ ኑ ትኩስ እንጀራ እየበላችሁ ማወጋችሁ ነገር አለ ማለት ነው። ሰላምታዬን አረሳሁም። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ እና የተከበራችሁ የሆኑ እስማኤል ቻናል ቤተሰቦች እንዴት ናችሁ? አላችሁ ወይ? ከኔ ጋር አልሐምድልላ፣ ሁሉ ሰላም፣ ሁሉ መልካም ነው። ሰሞኑ ትንሽ ጠፋ ብያለሁኝ። የማይመቻችሁ ነገሮች አንዳንድ ይገጥማሉ እና በዛ ምክንያት ነው ማለት ነው። ውድ ቤተሰቦቼ በጣም ተናፍቃችኋል እና እንዴት ናችሁ አላችሁልኝ ወይ? አልሐምድልላ እና ዛሬ የመጣሁበትን ቪዲዮ ከመጀመሪያ በፊት ቻናሌን ላይክ እና ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ ላችኋለሁኝ። ዛሬ እንግዲህ በምንድን ነው የመጣሽው ሙስማኤል ካላችሁ አንደኛ ትኩስ እንጀራ እየበላችሁ እየጋገርኩኝ ነው ማለት ነው። ጠዋት ነው ተነስቼ እንግዲህ እንጀራዬን እየጋገርኩኝ ነበር። ውጭ ላይ ነው። የጠዋት ፀሐይ ናት ይች የምታዩዋት ማለት ነው ያውላቀች ነው። ውጪ ላይ ነው ማደርገው። ማድ ቤት የቆም ምድጃ ስለማይመች ውጪ ላይ ነው ማደርገው ማለት ነው፣ እድ ቤተሰቦቼ። እና ሌላው ነገር ምንድን ነው ካላችሁኝ ደግሞ የመጣሁት ሰሞኑን እሩታዬ እያደረገችው ነገር ትንሽ ብስጭጭት አድርጎኛል ማለት ነው። ምክንያቱ ተይ ተይ ተይ ተይ ተይ ብዙዎቻችሁ ተይ ያልናት ነው እና ብዙዎቻችን ልበልና ሩታይ እባክሽን ሩታዬ፣ ተይ ያልናት ነው የመከርናት ነው። እንቢ ካለች እንግዲህ ምንም ማድረግ አይቻልም። ምክንያቱም የሰው ልጅ ትዳሩ ካልፈለገው ምንም ማድረግ አይቻልም። እኛ ስለወደድን፣ እኛ አብረሽ ሁኚ፣ አብራችሁ ሁኑ ብለን ስላለን የሚሆን ነገር የለም እና አሁንም ቢሆን የራሷ ምርጫ ነው። ስለዚህ አይ እኔ ለልጄ ብዬ ያው እሱም መጥፎ ልጅ አይደለም፣ ግን ደግሞ ከሰው ስህተት ከብረት ዝገት አይጠፋም። እና ያንን ነገሮቹን ችዬ ተቋቁሜ እኖራለሁ፣ ያለፈውን ነገር እረሳለሁ፣ ከዚህ በኋላ ያ ነገር እንዳይደገም አደርጋለው የምትል ከሆነ ትዳራዋን እንድታድን በጣም ብዙ ጊዜ ነግረናታል ማለት ነው እና አብረሽ ደግሞ እንደተመለሰ እና እንደተጸጸተ ሆኗል ብዙ ነገሮችን አይተናል። ስጦታ በስጦታ ሲያረጋት ብዙ ደሳስ የሚሉ ቪዲዮዎች፣ የጠየቅነውንም ጥያቄ እሰይ ብሎ እሺ ብሎ ተቀብሎ አድርጓል ማለት ነው እና እሷ ደግሞ በትንሽ በትልቁ ነገሮችን እየፈለገች ከሱ ስህተትን እየፈለገች የምትከታተለው ከሆነ በጣም ከባድ ነው ማለት ነው ምክንያቱም ሄርሜላን ብትሆን እዚች ጋ እሷ ፊት ካልሰጠቻት ከሁለቱ መሀል ክፍተት ካላገኘች በምንም ምክንያት ልትገባ አትችልም እና እሷ ናት መከላከል ያለባት ባለቤቷን ጠበቅ አድርጋ ይዛ ማለት ነው እና እዚች ጋ ምንድን ነው የሚያስፈልገው ብልጠት ነው የሩታ ብልጥ መሆን ያስፈልጋታል እዚህ ጋ ወንድ ልጅ ሰብሰብ አድርገን ከያዝነው ነው ውጪ እንዳያይ ካደረግ ነው ንክች ብሎ ወደ ውጭ አይወጣም። ወደ ውጭ አይኑም አይማትርም ማለት ነው። እና ሴቶች ነን ብዙ ጊዜ የምንሸወደው። ስለዚህ ሄርሜላን ሄርሜላ ጋር እንዲሄድ ወደዛ እንዲገፋፋ የምታደርገው እሷ እራሷ ሆና ሳለ መልሳ ደግሞ ትናደዳለች ማለት ነው። ያ ደግሞ መሆን የለበትም። ሲጀመር ደግሞ እዚህ ጋር እሷ አራስ ናት፣ አደል እንዴ? አራስ ቤት ተከብሮ ቁጭ የሚባልበት ጊዜ ነው እንጂ እየተሄደ ነ እያሉ እየተጠራች እየወጣች ውጪ ላይ ለማንም መልስ የመስጠት ግዴታ የለባትም። እና ቁጭ ብላ እሷ አሁን በዚህ ሰዓት ላይ ልጇን ይዛ ከፈጣሪዋ ጋር መነጋገር ያለባት ጊዜ ነው እንጂ እየወጣች ከማንም ጋር እንደዚህ እንደዚህ አይደለም። ይሄ ይሄ አግባብ አይደለም። ሲጀመር ሄርሜላም ሌሎችን ጓደኞቹ የአብረሽ ጓደኞችን ቢሆን እንደዛ ማድረግ የለባቸውም። አብረሽም ቢሆን ለአንድ ቀን መቼም ስህተት ሰርቷል፣ ግን ደግሞ ለሁሌው እየጠራ ውጭ ላይ እንዲ እንዲ እንዲ ማለቱ ከባድ ነው የሚሆንባት ለእሷ ማለት ነው። ለምን ሴት ልጅ በዛ ሰዓት ወጣ? አሁን አየሩ በጣም ከባድ ነው፣ ንፋስ አለ በጣም ነው እንትን የሚለው ማለት ነው። እና ያ ሰው ደግሞ አሁን የሆነ አየርም ራሱ ትክክል ያልሆነ ነው። ስለዚህ ውጭ ወጥታ ከነሱ ጋር እንዴ ተገናኝታ ምናምን በምትመለስ ሰዓት ለልጁም ትንፋሹ ጥሩ አይመጣም። ስለዚህ ነይ ውጪ በተባለች ሰዓት ሁሉ የመውጣት ግዴታ የለባት ብዬ ነው እኔ እዚህ ጋር አስተያየት ለመስጠት አክል ነው ማለት ነው። እና አድርሱልኝ ይላል በዚህ አጋጣሚ ማለት ነው። መቼም ሰው ናቸው ብላችሁ የኛን ቻናል አትመለከቱም ግን ደግሞ እንደው እንደው አይታወቅም ሊደርስሽ ይችላል ብዬ አስባለሁ። ሩታ እና ይሄንን ቪዲዮ የምታይ ከሆነ እባክሽን ትዳርሽን አድኝ ብዬ ኮሜንት ባለፈውም ጽፌልሽ ነበረ። አሁንም ቢሆን ትዳርሽን አድኝ ኃይለኝነትሽን ወደዛ ጣይውና የልጅሽን አባት በስርሽ አድርጊው ተንከባከቢው። ፍቅር ስጪው፣ ወደ ራስሽ መልሺ ሽመልሺ ነው። እኔ የምለው ማለት ነው። አይ ደግሞ እኔ ፍላጎቱም የለኝም ከዚህ በኋላ የራሱ ጉዳይ ምናምን የምትይ ከሆነ ግን ምንም ማድረግ አይቻልም እላለሁኝ። ሰላማችሁ ብዝዝት ይበልልኝ። አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ቻናሌን ላይክ፣ ሼር፣ ሰብስክራይብ አድርጉ።